መዳኒትና ድድድሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ይበል እያልኩኝ እንግዲህ ዛሬም እንደምታዋቸው እነ ጽጌ ነ ዳኒ እነ ቤዚ ማርቲ ሁሉም ብዙ ታዋቂ ቲክቶከሮች ወደ ድሬ ገብተዋል ማለት ነው። ያው ዘና ፈታ ያሉ ነው። እውነት ለመናገር በጣም ነው ደስ የሚሉት። አንድነታቸው በጣም ነው ያደነኩት በዛ አጋጣሚ፣ ምክንያቱም አንድ ቲክቶከር ታሰረች ብሎ ለሷ ፍትህ ለመጠየቅ ይሄ ሁሉ ቲክቶከር ሄዶ ሳይ እንዲ ለካዲስ አበባ እንደዚህ ነው እንዲያልኩኝ እውነት በቃ ሙሉ ኢትዮጵያውያን እንደዚህ አንድ ሰው ሲታሰር እንደዚህ መተባበር መረዳዳት ቢችል ኖሮ ሀገራችን ኢትዮጵያ የት በደረሰች ነበረ። ያው ሁላችንም እንግዲህ ከአዲስ አበባ ልጆች እንማር።